ለማንሳት እንሞክራለን። ወደ ውጭ ሀገር ስፖርታዊ ጉዳዮቻችን እናመራና እንዲሁ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እየተሰሙ ይገኛሉ። እነሱን ጉዳዮች እያነሳሳን ከእናንተ ጋር ቆይታን አደርጋለሁ። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ቪዲዮችንን ላይክ ቻነላችንን ሰብስክራይብ እያደረጋችሁ ደግሞ እናንተም አብሮነታችሁን አሳዩን። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁን ይቆዩ። ከሀገር ውስጥ ጉዳዮቻችን ነው የዛሬን ፕሮግራማችንን የምንጀምረው። የኢትዮጵያ አትሌቲክስ ልዑካን ቡድን ወደ ቻይና አቀና። በቻይና ለሶስት ቀናት በሚካሄደው በዓለም የቤት ውስጥ አትሌቲክስ ሻምፒዮና ላይ የሚሳተፈው የኢትዮጵያ አትሌቲክስ ልዑካን ቡድን ትናንትና ሌሊት ወደ ቻይና አቀንቷል። ሻምፒዮናው ከመጋቢት 12 እስከ መጋቢት 17 2017 ዓ ም የሚካሄድ ሲሆን 12 አትሌቶች፣ ሁለት አሰልጣኞች፣ አንድ የቡድን መሪና አንድ ቴክኒካል ቡድን መሪ፣ አንድ ከፍተኛ የሕክምና ባለሙያና አንድ ፊዚዮቴራፒ ያካተተ ልዑካን ቡድን ነው ያመራው። የባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ደኤታ አቶ መኪዩ መሐመድ ባስተላለፉት መልእክትም በድል እንደምትመለሱና የሀገራችንን ሰንደቅ ዓላማ በዓለም አደባባይ ከፍ እንደምታደርጉ አልጠራጠርም ሲሉ ገልጸዋል። ውድድሩ ከፊታችን አርብ ጀምሮ ለተከታታይ ሶስት ቀናት የሚደረግ እንደሆነ ነው የወጣው መርሃ ግብር የሚጠቁመው። ፈርዖኖቹ ሞሮኮ ደርሰዋል። የኢትዮጵያ ብሔራዊ ቡድንን አርብ የሚገጥመው የግብፃቸው ዛሬ ንካት ላይ ሞሮኮ መድረሳቸው ይፋ ሆኗል። ጥሪ የቀረቡላቸውን ተጫዋቾች በመያዝ ሞሮኮ የደረሰው የግብፅ ብሔራዊ ቡድን የመጀመሪያ ልምምዱንም ዛሬ ምሽት ላይ ያደርጋል። ከፌዴሬሽኑ ኃላፊዎች ጋር ቆይታን ያደረገው መሐመድ ሳላህ ሁሉም የቡድኑ ተጫዋቾችም ለኢትዮጵያና ሴራሊዮን ጨዋታ ዝግጁ ናቸው ሲል ተደምጧል። ከዚህ በፊት እያላሳካ ነው የዓለም ዋንጫ ተሳትፎ ዘንድሮ ለመድገምም ቃል ገባለው ሲል ነው መሐመድ ሳላህ የተናገረው። ዋሊያዎቹ እንግዲህ ዛሬ ምሳ ሰዓት ሞሮኮ እንደገቡ የተነገረ ሲሆን የመጀመሪያ ልምምዳቸውንም ምሽት ላይ ሊያደርጉ እንደሚችሉ ነው ግምቶች እየወጡ የሚገኙት። ሊቨርፑልን የተመለከቱ መረጃዎችን እናንሳ። ወደ ውጭ ሀገር ስፖርታዊ መረጃዎቻችን አልፈን ቦርንመዝ ወጣቱን ግብ ጠባቂ ኳሚን ኬለርን በክረምቱ የዝውውር መስኮት ለማስፈረም እቅድ እንዳላቸው እየተገለጸ ነው። የተጫዋቹን ዝውውር ለመጨረስም ክለቡ 25 ሚሊዮን ፓውንድ ያቀርባል ተብሎ እንደሚጠበቅ ነው ቤን ጃኮብስ መረጃውን ያጋረው። ዳርዊን ኑኔስ ይናገራል። ማድረግ ከምችለው በላይ እየተንቀሳቀስኩኝ አይደለም። ይገባኛል፣ ነገሩ በጣም ከባድ ነው። አንድ ጨዋታ ላይ ጥሩ ብንቀሳቀስ፣ ለምሳሌ እንደ ፓሪስ ሳን ዠርሜኑ ጨዋታ ላይ የራስ መተማመን ይመጣል። ከዛ ቀጣይ ጨዋታ ላይ ደግሞ ጠንክሬ ለመስራት እሞክራለሁ። ኳሱ ግን ወደ ጎል መሆን ፈጽሞ አይፈልግም ሲልም ነው የተናገረው። እኔ ወደ ጎል ሞክራለሁ፣ ነገር ግን ኳሱ ጎል መሆን አይፈልግም መሰለኝ ሲል እንግዲህ ስለሚስታቸው ኳሶችም ተጠይቆ ምላሹን ሰጥቷል ዳርዊን ኑኔስ። አርሰናልን የተመለከቱ መረጃዎችንና አንሳ ቶማስ ፓርቴ በክረምት ከአርሰናል እንደሚለቅ ተረጋግጧል። አርሰናል እንግዲህ ሊለቅ እንደሚችል ነው እየተገለጸ የሚገኘው። የተጫዋች እንግዲህ ለበርከት ላሉ አመታት በአርሰናል የመሀል ሜዳ ላይ ጥሩ ግልጋሎትን ሲሰጥ የነበረ ተጫዋች ነው። በዚህ ክረምት ግን ከአርሰናል ጋር ሊለያያል ተብሎ ይጠበቃል። አርሰናሎች ኒኮ ዊሊያምስን ቀዳሚ ምርጫቸው አድርገውታል። ሚካኤል አርቴታ ኒኮ ዊሊያምስን በዋነኝነት የፈለገበት ምክንያትም ረጅም ጊዜ በግራ መስመር በኩል ተከላካዮችን አልፎ ወደ ውስጥ የሚገባ ተጫዋች በማጣቱ ምክንያት ነው። ኒኮ ዊሊያምስ ደግሞ በዚህ እጅግ የተካነ እንደሆነ ይነገራል። በላሊጋው ከቪኒሲዮስ ጁኒየር ከላሚኒያማልና ከኤምባፔ በመቀጠል እንግዲህ ተጫዋቾች በመቀጠል እንግዲህ ሰክሰስፉል ቴኮንስን በማድረግ አምስተኛ ደረጃ ላይ የተቀመጠ ተጫዋች ነው። አርቴታ ሁለት ሶስት ተጫዋቾችን ድሪብል አድርጎ የተከላካይ መስመርን የሚያስከፍት አጥቂ ይፈልጋሉ። ለዚያ ጨዋታ ደግሞ ኒኮ ዊሊያምስ እንደሚሆን ነው ሳይመን ኮሊንግስ ጭምር መረጃውን ያጋራው። በክረምቱ ሁለት የፊት መስመር አጥቂ ሊያስፈርሙ እንደሚችሉ ይገለጻል። በአንድሪያ ቤርታ የመጀመሪያ የክረምት ተጫዋቾች የዝውውር መስኮት አርሰናል ሁለት የፊት መስመር ተጫዋቾችን ለማስፈረም እየተዘጋጀ ነው። ክለቡ በግራ መስመር አጥቂና እንዲሁ ደግሞ በፊት መስመር አጥቂ ቦታ ላይ ወሳኝ ተጫዋቾችን ለማስፈረም ስራውን ጀምሯል ተብሏል። በነዚህ ቦታዎች ላይ በርከት ያሉ ስሞች ከአርሰናል ጋር ይነሳሉ። እነ አሌክዛንደር ኢሳክ፣ እነ ቤንጃሚን ሸስኮ፣ እነ ቬክተር ዮከርሽ ቬክተር ኦስሜን በርከት ያሉ ተጫዋቾች ከአርሰናል ጋር ስማቸው ሲያያዝ እየሰማን እንገኛለን። አርሰናል በክረምቱ የተጫዋቾች የዝውውር መስኮት ግን ተጫዋቾችን ለማምጣት በደንብ ሙከራዎችን ማድረጉን እንደሚቀጥል ነው ዘገባዎቹ ጨምረው የገለጹት። ማንቸስተር ዩናይትድን እንመልከት። ናፖሊ በክረምቱ የዝውውር መስኮት ራስመስ ወይለንድን ለማስፈረም ሙከራ ያደርጋሉ። ቢሆንም ግን ማንቸስተር ዩናይትድ ከተጫዋቹም ሃምሳ ሚሊየን ፓውንድ እንደሚፈልጉ ነው ጋዜጣ ዴሎ ስፖርት የዘገበው። ማንቸስተር ዩናይትድ በመጪው የክረምት ተጫዋቾች የዝውውር መስኮት የፊስ መስመር ተጫዋች ለማስፈረም ከወዲሁ አማራጮችን እየቃኙ ይገኛሉ። በዚያ ቦታ ላይ ደግሞ እጩ ሆነው ከቀረቡት በርካታ ተጫዋቾች መካከል የኢፕስዊች ታውኑ ሊያም ዴላፕ እና የአይንትራክ ፍራንክፈርቱ ሁጎ ኤኬቴኬ በዝርዝራቸው ውስጥ ይገኛሉ። እንግዲህ ማንቸስተር ዩናይትድ ሰዎች ለሁለቱም ተጫዋቾች ከፍተኛ አድናቆትን እያሳዩ ሲሆን፣ በተለይም በቅድሚያ ለፈረንሳዊው ተጫዋች ትኩረት ተሰጥቶታል ተብሏል ለሁጎ ኤኬቴኬ። እንግዲህ ይህንን ተመልክቶ ሁጎ ኤኬቴኬ በዚህ ሲዝን በ38 ጨዋታዎች 19 ጎሎችን አስቆጥሯል፣ 8 አሲስቶችን ማድረጉን ነው የዴይሊ ሜሉ ዘጋቢ ክሪስ ውለር መረጃውን ያጋራው። የማንቸስተር ዩናይትድ ከ21 ዓመት በታችና ከ18 ዓመት በታች ቡድን በርካታ ባለተሰጥኦ ተጫዋቾች የተሞላበት ቡድን ነው። ከእነዚህ ውስጥም አንዱ በሩበን አሞሪም ያጫወት ስልት ውስጥም በእጅጉ እንደሚጣጣም እየተነገረለት የሚገኘው የ17 ዓመቱ የፊት መስመር ተጫዋች ቤኒቶ ማንታቶ ይባላል። ብዙዎች ጆቫኒ ኮንዳን እንግዲህ ለምን ማንታቶ እያለ እያሉ ይገኛሉ። ይህ እንግዲህ ድንቅ ተጫዋችም እያደረገ ያለው እንቅስቃሴና መሻሻሉ ብዙዎችን እያስደመመ ነው። በዚህ የውድድር ዘመንም በሁሉም ውድድሮች በአማካይ በየ አንድ መቶ ስድስት ደቂቃው ግብ የሚያስቆጠር ወይም ደግሞ አሲስት የሚያደርገው ይህ ድንቅ እንግሊዛዊ በዊንግ ባክነት ጭምርም መጫወት የሚችል ተጫዋች ነው። እያሳየ በሚገኘው ወጥ አቋምም ከውድድር አመቱ መጠናቀቅ በፊት የመጫወቻ እድል እንደሚሰጠው ነው የሚጠበቀው እየተባለም ይገኛል። ማንቸስተር ዩናይትድ የዝውውር መስኮቱ በመጣ ቁጥር ስሙ የሚገናኘው ከአጥቂዎች ጋር ነው። አንዳንዴ ደግሞ ከተከላካዮች ጋር ስሙ ይገናኛል። በጭራሽ ከአማካይ ክፍል ጋር ተጫዋቾች ስማቸው እየተነሳ አይገኝም። የአማካይ ክፍሉን ላጠናከር ሲል እንኳን የተከላካይ አማካይ ነው ሊያስፈርም የሚችለው ፍሬድ ለቋል። ስኮት ማክቶሚና ይለቋል። ነገር ግን በነሱ ፋንት የመጣው ተጫዋች የካሴሚሮ የረጅም ጊዜ ተተኪ ተጫዋች ኡጋርቴ ነው። ለምን በሚገባ የአማካይ ክፍሉን አይጠናክሩም? በርካቶች የሚጠይቁት ጥያቄ ነው። ሩበን አሞሪም ኳስን ዶሚኔት ያደርገው መጫወት ይፈልጋል በሁሉም ጨዋታዎች። ነገር ግን በዚህ አማካይ ክፍል ላይ የሚታሰብ ግን አይደለም፣ በተለይ ደግሞ በትልልቅ ጨዋታዎች ላይ። እንግዲህ በዚህ ቦታ ላይ ተጫዋቾችን ለማምጣት እንቅስቃሴዎችን ግን በዚህ የዝውውር መስኮት ያደርጋሉ ተብሎ እንደሚጠበቅ መረጃዎች እየወጡ ነው። የማንቸስተር ዩናይትድ የክረምት የመጀመሪያ ወዳጅነት ጨዋታው ይፋ ተደርጓል። ማንቸስተር ዩናይትድ በመጪው ክረምት በሚያደርገው የቅድመ ውድድር ዘመን ዝግጅት ወቅት የሚያከናውነው የመጀመሪያው ጨዋታ ይፋ ተደርጓል። በዚህ መሰረት ማንቸስተር ዩናይትድ የቅድመ ዘመን ዝግጅት የመጀመሪያ የአቋም መለኪያ ጨዋታውን ከሻምፒየንሺፕ ክለብ ሊድስ ዩናይትድ ጋር እንደሚያደርግ ነው ይፋ የሆነው። የሁለቱ ክለቦች ጨዋታ በፈረንጆቹ የዘመን አቆጣጠር ሐምሌ 19 ዕለተ ቅዳሜ በሀገረ ስዊድን እንደሚደረግ ነው እንዲሁ በ ስትሮበሪ አሬና ስቴዲየም ጨዋታው እንደሚደረግ እየተገለጸም የሚገኘው። ብራዚላዊው የማንቸስተር ዩናይትድ የአማካይ ስፍራ ተጫዋች የሆነው ካርሎስ ካሴሜሮ በዚህ ውድድር ዓመት በአንድ ጨዋታ በአማካይ በርካታ ታክሎችን በማድረግ በአውሮፓ አምስቱ ታላላቅ ሊጎች ከሚጫወቱ ተጫዋቾች አንዳችም የሚስተካከለው ተጫዋች የለም ይለናል ቁጥራዊ መረጃው። ተጫዋቹ በዚህ ሲዝን በጨዋታ በአማካይ 4.97 ታክሎችን የሚፈጸም ሲሆን ይህም በአውሮፓ አምስቱ ታላላቅ ሊጎች ከሚጫወቱ ተጫዋቾች በሙሉ ልቆ በቀዳሚ ደረጃ ላይ እንዲቀመጥም አድርጎታል። ቸልሲን የተመለከቱ መረጃዎችን እናንሳ። ከማንቸስተር ሲቲና ቶተንሃም በስተቀር ሁሉም የቶፕ ሲክስ ቡድኖች እንዲሁም ደግሞ ፓሪስ ሰን ዠርሜን እንግዲህ ባርሴሎናም አሌግዛንደር ኢሳክን ለማስፈረም ይሞክራሉ ተብለው የሚጠበቁ ቡድኖች ናቸው፣ ፓሪሰን ጀርሜንን ባርሴሎናም ጨምሮ ማለት ነው። የተጫዋች ዋጋ 150 ሚሊየን ፓውንድ የሚጠጋ ሲሆን ቸልሲዎች አጥቂ ለማስፈረም ክሪስቶፈር ኢንኩንኩን፣ ቤን ችልዌለን፣ ራሂም ስተርሊንግ፣ ካርኒች ኮሜካ፣ አክሰል ዲሳሲ፣ ኬፓ አሪዘ ባላጋ፣ ዣኦ ፌሊክስንና አንድ ተጨማሪ ሰውም ለመሸጥ ፍላጎት አላቸው። ጆን አቢ ሚካኤል የኦስሜን ፊርማ በዚህ ክረምት ለማግኘት ቀላል እንደሚሆንም ያምናል። ነገር ግን ማንቸስ ነገር ግን ቸልሲዎች ዋነኛ ኢላማቸው አሌክዛንደር ኢሳክን መምጣት ነው። ቸልሲዎች በዘመነ ቶማስ ቱሄል ጊዜም የኒውካስል ዩናይትድ እቅድ የነበረውን አሌግዛንደር ኢሳክን ዝውውር ሊጠልፉ ሞክረው ነበር ነገር ግን ያኔ ሮያል ማድሪድን ደግሞ እንመልከት። ሮያል ማድሪድ የመሀል ተከላካይ ለማስፈረም የተለያዩ አማራጮችን እየተመለከቱ ይገኛሉ። በዋነኝነት ዲያን ሆችሰን፣ ዡሬል ሃቶ፣ ሉኬባ ኮናቴና ሳሊባ በዝርዝራቸው ውስጥ ይገኛሉ። አሁን ላይ ሮያል ማድሪድ ለአማራጮች ውስጥም ዲያን ሆችሰን ለማስፈረም ቀላል እንደሆነ ነው የሚስማማው። የተጫዋቹ የውል ማፍረሻም ሀምሳ ሚሊየን ዩሮ መሆኑን ጉዳዩን ቀላል እንደሚያደርገው ማርካ ዘግቧል። ራኡል አሴንሲው ጥሩ ሰው ነው። አስደናቂ ውድድር ዓመትን በማሳለፍ ላይ ይገኛል እናም በቀጣይ ከኦሳሱና ጋር ጥሩ ጥምረት የሚፈጥር ይመስለኛል ብሏል። እንግዲህ ሲናገር ፓዎ ኩባርሲ ነው ይህንን ሀሳብ የሰጠውም ሪያል ማድሪድና ባርሴሎና በቻምፒየንስ ሊግ ፍጻሜ ቢገናኙም ተብሎ ተጠይቆ ነበር። ፓዎ ኩባርሲ ይሄ ለትዕይንቱ እንዲሁም ደግሞ በአጠቃላይ ለእግር ኳስ አፍቃሪያን በሙሉ ምርጡ የፍጻሜ ጨዋታ የሚሆን ይመስለኛል ሲል ተናግሯል። ሊቨርፑል ና ኤሲ ሚላን ራኡል አሴንሲዮ ሲሆን ከሪያል ማድሪድ ጋር ያለውን ኮንትራት እንደሚያራዝም ተስፋ ያደርጋሉ ተብሎ እንደማያራዝም ተስፋ ያደርጋሉ ተብሎ ይጠበቃል። ና የዚህን ተጫዋች ጨዋች ጉዳይም በቅርበት እየተከታተሉት ይገኛሉ። የአይደር ሚሊታው የማገገም ሂደት ከተጠበቀው ጊዜ በላይ በፍጥነት እየሄደ ነው። አይደር ሚሊታው ከዓለም አቀፍ ሀገራት ጨዋታዎች በኋላ ከኳስ ጋር ልምምዶችን ማከናወን እንደሚጀምር የሚጠበቅ ሲሆን ሪያል ማድሪድ በቀጣይ ሰኔ ወር መጨረሻ ላይ በሚጀምረው የዓለም ክለቦች ዋንጫ ውድድር ላይም የቡድኑ አካል እንደሚሆንም ተስፋ ያደርጋል ተብሎ ይጠበቃል። ሪያል ማድሪድ የ አስራ ዘጠኝ አመቱን የቦርንመስ የመሀል ተከላካይ የሆነው ዲያን ሁች ሰንን ማስፈረም እንደሚፈልግ ነው የተገለጸው። ተጫዋቹ አሁን ላይ በሚገኝበት የእድገት ደረጃም በሪያል ማድሪድ የሚጠበቀውን ሁሉ መስፈርት ማሟላትም የሚችል መሆኑን የታመነበት ሲሆን በቀጣይ ክረምትም ሪያል ማድሪድ ለማስፈረም ካቀዳቸው ተከላካዮች መካከል ቀዳሚው ይሆናል ተብሎ እንደሚጠበቅ ነው ሆሴ ፌሊክስ ዲያስ የማርካው ጋዜጠኛ የዘገበው። ኬሊያን ምባፔም በጣም ትሁት ሰው ነው። ታታሪ ነው። የተረጋጋና ድንቅ ሰው ነው። እንዲሁም ደግሞ በሁሉም ሁኔታዎች ላይ በጣም ጥሩና አንዳንድ ጊዜም ቀልደኛ ሲሆን በአጠቃላይ ለሁሉም ነገር አውንታዊ አመለካከት ያለው ሰው ነው ብሎታል። ራኡል አሴንሲዮ ነው ይህንን ሀሳብ የሰጠው። ባርሴሎናን የተመለከቱ መረጃዎችን እናንሳ። ፓሪስ ሰን ጀርሜን ላሚን ያማልን በባርሴሎና ቤት አዲስ ኮንትራት እንዳይፈርም ጫና እያደረጉበት ይገኛሉ። የፓሪሱ ክለብ ከዚህ በፊት ለኬሊያን ምባፔ ያቀረቡትን ኮንትራት ለላሚን ያማል ማቅረብም እንደሚፈልጉ ነው ኤል ናሲዮናል የተባለ የመረጃ ምንጭ የዘገበው። የቻምፒየንስ ሊግ ዋንጫ የኛ ነው ብለዋል ላሚን ያማል። የካታላኑ ክለብ ባርሴሎና የፊት መስመር ተጫዋቸው ነው ላሚን ያማል። ሊቨርፑል መውጣቱን ተከትሎ እንግዲህ ቻምፒየንስ ሊግ የማሸነፍ እድሉ የእኛ ሆኗል በማለት ይናገራል። ቻምፒየንስ ሊግን የማሸነፍ እድሉ የእኛ ሆኗል፣ ምክንያቱም ሊቨርፑል ከውድድር ወጥተዋል፣ ለዋንጫ ቀርበናል ሲል ላሚን ያማል ይደመጣል። የትኛውም ቡድንም አንፈራም የሚለው ላሚን ያማል ቤተሰብነን ከአንድ አመት በፊት ከፓሪስ ሴን ዠርሜን ጋር በተደረገው ጨዋታ የነበረው ቡድን አሁን የለም ሲለም ነው የተናገረው። አንተ ሙስሊም ነህ፣ እናም በረመዳን ወር ላይ እንግዲህ ነን ለማፍጠር የምትነሳው ስን ሰዓት ላይ ነው? በረመዳን ህይወትስ እንዴት ነው ተብሎ ተጠይቆ ነበር ላሚን ያማል። የ17 ዓመቱ ታዳጊ ምላሹን ሲሰጥም ሌሊት 9 ሰዓት ላይ እነሳለሁ፣ እናም ስሁር ለራሴ የምግብ አዘጋጅቼ እበላለሁ፣ ሶላቴንም ሰግዳለሁ። ከዛም ከሰገድኩኝ በኋላ ዱአ አደርጋለሁ። ከዛም ፉጡር እስከሚደርስም ድረስ ልምምድ አደርጋለሁ ሲል ላሚን ያማል ይናገራል። ፓኦኮ ኩባርሲ የባርሴሎናው የተከላካይ መስመር ተጫዋች ሲናገር ራኡል አሴንሲዮ ታዳጊና ጥሩ ወጣት ተጫዋች ነው። ምርጥ ሲዝንን እያሳለፈ ያለ ተከላካይ ነው። እናም ደግሞ ጥሩ ጥምረት እንፈጥራለን። በስፔን ብሔራዊ ቡድንም አብረን ጠንካራ የሁለትዮሽ ጥምረት ልንፈጥር እንችላለን ሲል ፓኦ ኩባርሲ ይናገራል። የካታላኑ ክለብ አንሱ ፋቲን በክረምቱ መሸጥ ይፈልጋል። ባርሴሎና የ22 ዓመቱን ስፔናዊ የክንፍ አጥቂም አንሱ ፋቲን በክረምቱ ለመሸጥም እየሞከረ ነው። በጥር ወር አንሱ ፋቲ የቀረቡለትን ከአራት በላይ ጥያቄዎች ውድቅ አድርጓል። እናም ውሳኔ የሚሰጠው እሱ ነው። ነገር ግን በክለቡ እንግዲህ በክረምቱ ክለቡ ሊሸጠው ፍላጎት አለው። ምናልባት ተጫዋቹ ከክለቡ ከወጣ ባርሴሎና አዲስ የክምፕ ተጫዋችም ለማስፈረም ሊተካው እንደሚችልም ነው የሚታምነው። ፔድሪ ጎንዛሌዝም እንዲሁ ይናገራል። ፍራንኪ ዲዮንግ ድንቅ ተጫዋች ነው ኳስ እንግዲህ እሱ ጋር ስትሆን እኔ በጣም የተረጋጋና የነጻነት ስሜት ይሰማኛል ምክንያቱም ኳስ እሱ መቼም አይለቅም ሲልም ጭምር ነው ሀሳቡን የተናገረው። ቲያጎ ሞታ ከዩቬንቱስ ቢባረር የሚያስከትላቸው ኢኮኖሚያዊ ውድመቶች አሉ። የጣሊያኑ ቡድን እንግዲህ አሁን ላይ ቲያጎ ሞታን ለማሰናበት ከፈለገ ከፍተኛ ዋጋ እንደሚያወጣ ነው የታወቀው። በቱሪን ዩቬንቱስ የቲያጎ ሞታ ፕሮጀክት በአስቸጋሪ ጊዜ ውስጥ እያለፈ ነው። በቻምፒየንስ ሊግ የጥሎ ማለፍ ጨዋታ ከፌኖርድ ጋር መውደቃቸው ይታወሳል። በኮፓ ኢታሊያ ሩብ ፍጻሜ ከኢምፖሊ ሽንፈት በቦርድ ውስጥም ስጋትን አምጥቷል። ምንም እንኳን ቦርኖ በቀጣይ ቻምፒየንስ ሊግ ተሳታፊ ለመሆን እየታገለ ቢሆንም የአሰልጣኝ ወንበር መንቀጣቀጥ ግን ጀምሯል። ቲያጎ ሞታን ማሰናበት እጅግ በጣም ውድ ዋጋን ያስከፍላል። የዩቬንቱስ አመራሮች ቢያንስ እስከ ውድድር ዘመኑ መጨረሻ ድረስም ሞታን ፕሮጀክቱን መደገፋቸውን ይቀጥላሉ። ነገር ግን ከፊዮረንቲና የገጠማቸው ሽንፈት ክለቡን እንዲለቅም ሊያፋጥነው ይችላል። ሮቤርቶ ማንሲኒ በምትኩም ቦታውን ለመረከብም ትልቅ ግምት ያገኘ ሰው ነው። ከስፖርታዊ ጉዳዮች ባሻገር ዩቬንቱስ እንግዲህ ይህንን ሰው ሊለቁ የሚችሉበት እድል አለ። በገንዘብ ረገድ ብዙ የሚያስወጣቸውም ይሆናል። ካልቺዮ መርካቶ እንደዘገበው ከሆነ የቀድሞው የቦሎኛ አሰልጣኝ ኮንትራቱ እስከ ሰኔ 2027 ድረስ የሚያቆይ ሲሆን መባረሩን በግምት ደግሞ 15 ሚሊዮን ዩሮ ወጪንም ያስከትላል። ይህም ድምር እንግዲህ ከአሰልጣኝ ስታፍ ጋር በተያዙ ወጪዎችና እንዲሁም ደግሞ ከመጪው የቻምፒየንስ ሊግ ውድድር መገለሉ ኢኮኖሚያዊ ጉዳቶችን ጋርም ተዳምሮ ወደ ሰላሳ ሚሊዮን ዩሮ የሚጠጋ ኪሳራን ያስከትልበታል ተብሎ ነው የሚጠበቀው። ዩቬንቱስ መስቀለኛ መንገድ ላይ ነው። የቲያጎ ሞታን ፕሮጀክት በስፖርታዊ ጨዋነት እርግጠኛነት ማስቀጠል ወይም ደግሞ እሱን አሰናብቶ ከፍተኛ ወጪ በማውጣት በአሰልጣኞች ስታፍ ውስጥ አዲስ አቅጣጫን መፈለግ ይሆናል። ነገር ግን አሁንም ቦርዱ በአሰልጣኙ ላይ ያለው እምነት እጅጉን የወረደ እንደሆነ ነው እየተገለጸ የሚ የሚገኘው ባየር ሌቨርኩዘን በፕሪምየር ሊጉ ክለብ የሚፈለገውን አጥቂ ዋጋ አስቀምጧል። የጀርመኑ ቡድን ከፍተኛ ግብ አስቆጣሪውን ለመሸጥ ፍቃደኛ የሆነ ይመስላል። ነገር ግን ከተጫዋቹ ጥሩ ዋጋን ይፈልጋሉ። የቪክቶር ቦኒፌስ የወደፊት ጣፈንታ በተመለከተ ባየር ሌቨርኩሰን ወሳኝ ውሳኔዎችን አድርጓል። እንደ ቢልድ ዘገባ ከሆነ የጀርመኑ ክለብ ወደ 50 ሚሊዮን ዩሮ የሚጠጋ ዋጋ ከመጣም ናይጄሪያዊውን የፊት መስመር ተጫዋችም ለመልቀቅ ለመደራደር ፍቃደኛ ይሆናል። የአጥቂውን አገልግሎት ለማግኘት ከፍተኛ ፍላጎት ካሳዩ ቡድኖች አንደኛው ቼልሲ ነው። መቀመጫውን ለንደን ያደረገው ቡድን ለአጥቂ መስመሩ ማጠናከሪያዎችም ተጫዋቾችን ማፈላለጉን የቀጠለ ሲሆን ቦኒፌስን የማጥቃት አማራጫቸውንም ለማስፋት ጥሩ አማራጭ አድርገው ይመለከቱታል። በቡንደስሊጋው ያሳየው ብቃት የበርካታ ክለቦችን ትኩረት የሳበ ቢሆንም ሰሜዎቹ ተጫዋቹን ለማዘወር የቆረጡ ይመስላሉ። ቼልሲዎች የቪክቶር ቦኒፌስን ለማስፈረም አሁንም ዝግጁ ይመስላሉ። ባየር ሚኒክ እንግዲህ ባየር ሌቨርኩዘኖች በዘንዶ የውድድር ዘመን በቪክተር ቦኒፌስ ያን ያክል ደስተኛ አይደሉም። ስለዚህም ለዝውውሩ የሚፈልጉትን ክፍያ ከመጣላቸው ሊለቁት ዝግጁ ናቸው። ይህ እርምጃ የጀርመኑ ክለብ የስፖርት ፕሮጀክታቸውን አደጋ ላይ ሳይጥሉ የፋይናንስ መረጋጋትን ለማስጠበቅ የሚያለመ ነው። ቼልሲ የመጨረሻውን እርምጃ ወስዶ መደበኛ የሆነ ዋጋ እስኪያቀርብም ለማየት የዝውውር ገበያው እስኪከፈትም መጠበቅ አለብን። ቪክተር ቦኒፌስ በቼልሲ የሚፈለግ ትልቅ ንብረት ሆኗል፣ እናም የወደፊት ሕይወቱ በሚቀጥሉት ወራትም በለንደን ሊሆን ይችላል። ተጫዋቹ በጥር የአልናሰር ዝውውሩ ካልተሰናከለበት በኋላ በክረምት ባየር ለቨርኩሰንን ለመልቀቅ ዝግጁ ነው የሚሉ ዘገባዎች እየወጡ ይገኛሉ። በሚቀጥለው ክረምት ከባርሴሎና የሚወጡ ሶስት ተጫዋቾች የካታላኖ ቡድን ገቢን ለመፍጠርና የደሞዝ ክፍያን ለማቃለል ብዙ ተጫዋቾችን መሸጥ እንዳለበት ግልጽ ነው። ባርሴሎና ከፍተኛ መጠን ያለው ገንዘብ ለማግኘትና ቡድናቸውን ለማቅለልም በሚቀጥለው ክረምት ከበርካታ ተጫዋቾች ጋር ለመለየት ፍቃደኛ ናቸው። በዴኮ የሚመራው የስፖርት ማኔጅመንት በብሉ ግራናው ክለብ የሚያይቀጥሉ ሶስት ተጫዋቾችን ከወዲሁ ለይቷል። በዝርዝር ውስጥም የመጀመሪያው አንድሪያስ ክሪስተንሰን ነው። የዴንማርኩ የመሃል ተከላካይ ከፍተኛ ጥራት እንዳለው አሳይተዋል፣ ነገር ግን የማያቋርጥ አካላዊ ጉዳዮቹ ቀጣይነቱን ጎርተውታል። በተጨማሪም እንደ ሮናልድ አርሆ፣ ሁሌስ ኩንዴ፣ ኢንጎ ማርቲኔዝ እና ኤሪክ ጋርሲያ የመሳሰሉ ተጫዋቾች ጋርም ያለው ጠንካራ ፉክክር ክሪስተንሰንን ለቋሚ የጨዋታ ጊዜ እድሎች እንዳይኖራቸው አድርጓል። ስለዚህ ባርሴሎና የክሪስተንሰንን መልቀቅ በአውንታዊ መልኩም ይመለከተዋል። ሌላው ክለቡን ሊለቅ የሚችለው ተጫዋች ኤሪክ ጋርሲያ ነው። የባርሴሎና የወጣቶች ምርት የሆነው ጋርሲያም እራሱን በዋናው ቡድን ውስጥም ቋሚ አድርጎ ማረጋገጥ አልቻለም። በዢሮና ውስጥም ጋርሲያ በቋሚነት ለማስፈረም ፍላጎት ስላለእና ሌሎች ክለቦችም ሁኔታውን እየተከታተሉ ስለሆነ ከካታላኑ ጋር ያለው የወደፊት ቆይታ እርግጠኛ አይደለም። በተከላካይ መስመሩ ፍክክር እየጨመረ በመምጣቱ ባርሴሎና ሽያጩን ሊጠቀምበት ይችላለም ተብሎ ይታሰባል። በመጨረሻ ዝርዝሩ ላይ ያለው ሶስተኛው ሰማይ አንሱፋቲ ነው። ከክለቡ ከፍተኛ ተስፋዎችም አንዱ የሆነው የፊት አጥቂውም በተደጋጋሚ በደረሰበት ጉዳት ቦታውን ለማግኘት አሁን ላይ ተቸግሯል። የአንሱፋቲ መዳረሻ በቱርክ ሱፐር ሊግ ወይም ደግሞ በሌላ የላሊጋ ክለብ ይመስላል። ባርሴሎና በጥር ሊለቁት በተደጋጋሚ ቢሞክሩም አልተሳካላቸውም ነበር። በአሁኑ ክረምት ግን አንሱፋቲ የመልቀቅ ዕድሉ እጅጉን በጣም ሰፊ እንደሆነ መልቀቁን አይቀሬ እንደሆነ ነው መረጃዎች ያሳዩት። ዲየጎ ሲሞኔ የቀድሞ ተጫዋቹን በድጋሚ ማግኘት ይፈልጋል። አርጀንቲናዊው አሰልጣኝ በቡድናቸው ለቀጣዩ የውድድር ዘመን ምን እንደሚያስፈልገው ግልጽ ሀሳብ አላቸው። አትሌቲኮ ማድሪድ ለቀጣዩ የውድድር ዘመን የመሐል ሜዳውን ለማጠናከር እንደ ቁልፍ አማራጭ ቶማስ ፓርቲን አስቀምጦታል። በሰኔ ወር ከአርሰናል ጋር ያለው ኮንትራት የሚጠናቀቅ ሲሆንም፣ ኮንትራቱ የማይታደስ ይሆናል። በአማካይ ስፍራ ላይ የተሻለ ተፎካካሪም ለመሆን ለሚፈልገውና በቅርበት የሚያውቀውን ጋናዊውን ለማስፈረምም የጠየቀው ዲያጎ ፓብሎ ሲሞኔ ቶማስ ፓርቴ ለቡድኑ የሚገርም አማራጭ ሆኖም ብቅ ብሎለታል። የሰላሳ አንድ ዓመቱ ቶማስ ፓርቴ በአውሮፓ ውስጥ ካሉ በርካታ ቡድኖች ራዳር ላይም ነው። ይሁን እንጂ አማካይ ወደ ፕሪምየር ሊጉ ከመሄዱ በፊትም በሲሞኔ እቅድ ውስጥም ወሳኝ አካል ስለነበር፣ የሲሞኔ ፍላጎት በሁለቱ ወገኖች መካከልም በነበረው የቀድሞ ግንኙነት ምክንያት ጎልቶ ይታያል። የቶማስ ፓርቲ መመለስ ልምድ ብቻ ሳይሆን የአርጀንቲናዊውን አሰልጣኝ እቅድንም የሚያሟላም አካላዊና ቴክኒካዊ መገለጫም ያመጣል። ባርሴሎና በጋናዊው ላይ ፍላጎትን አሳይተዋል። ይህም በሁለቱ የስፔን ክለቦች መካከል ፉክክር ሊፈጠር ይችላል። ሆኖም ግን የብሉግራናዎቹ ኢኮኖሚያዊ ሁኔታዎች ዝውውሩን ሊያስተጓጉል ይችላል። አትሌቲኮ ግን በክለቡ ባሳለፈው ጊዜ ምክንያት ጥሩ እድል ሊኖረው ይችላል። ምንም እንኳን አርሰናል ኮንትራቱን ለማራዘም ቢሞክርም ተጫዋቹ አዲስ እድሎችን ማየት እንደሚፈልግ ሁለቱም አትሌቲኮና ባርሳም ተጫዋቹን ለማስፈረም ሊሞክሩ ያደርጋቸዋል። ከእነዚህ ሁለት ክለቦች በተጨማሪ የጣሊያን፣ የጀርመን እና የሳውዲ አረቢያ ክለቦችም ያማካዩን ሁኔታ በቅርበት እየተከታተሉት ይገኛሉ። በአርሰናል 156 ጨዋታዎችን የተጫወተው ቶማስ ፓርቴ የበርካታ ፈላጊዎች ኢላማ ያደርገዋል። በሚቀጥለው ሳምንታትም የተጫዋቹ ጣፈንታ ሊታወቅ ይችላል። አትሌቲኮ ማድሪድ እሱን ለመመለስም ከዋና እጩዎቹ መካከል አንደኛው ይሆናል ተብሎ ነው የሚጠበቀው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ስለሚጽፉልንም እጅጉን ከልብ አድርገን እናመሰግናለን። ቪዲዋችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋናችን ይድረሳችሁ። ፏድባሩ ፕሮግራሙን እየመራው ከእናንተ ጋር ቆይተን አድርግ ያለው በነገው በሚኖረው ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁ በአክብሮት ተመኘው፣ መልካም ምሽት ይሆንላችሁ።